አህያና ዘመን። የሺጥላ ኮኮብ። ጸሐፊ ሆነው የመጻፍ ጩቡ ላይ ሰዓት ናል ዘመን ይለወጣል የምንል የዋሆች መሆናችንን ሳስበው ይገርመኛል። የህይወታችንን አንድ ገጽታ ነካ የሚያደርግ አዲስ እውነታ በገጠመ ቁጥር አይ ጊዜ የማያሳየው የለ፣ አይ ዘመን አያመጣው የለ ነው የምንለው ይህ አባባላችን አህያን ለተሸከመችው ሸክም እንደማመስገን ወይም እንደ መኮነን ሆኖ ነው የሚታየኝ። በመሠረቱ አህያ አፈርም ሆነ ወርቅ የጫኗትን ነገር ትሸከማለች። ለተሸከመችው ነገር ተጠያቂ የሚሆነው ግን የጫናት ሰው ነው። ዘመን የአህያ ጀርባ ነው፤ በራሱ የሚለውጠው አንዳች ነገር የለውም። ከመጀመሪያ ጀምሮ ጊዜም መጀመሪያ ካለው ሴኮንድ፣ ደቂቃ፣ ሰዓት፣ ቀን፣ ሳምንት፣ ወር፣ ዓመት ምዕተ ዓመት ነበሩ እስከ መጨረሻውም ጊዜ መጨረሻ ካለው እንደ ነበሩ ይቆያሉ። ወቅቶች ሕጋቸውን ጠብቀ ይፈራረቃሉ። አንዱ ሌላውን ቀድሞ ወይም ሥርዓቱን አፋልሶ የታየበት ጊዜ የለም። ጊዜ እንደ ተንቀሳቃሽ ስዕል ወይም ሲኒማ ማንጸባረቂያ ሸራ ሊመሰል ይችላል። ሸራው ሁል ጊዜ አለ፣ የሚለዋወጥበትን ፊልም ሁሉ እየተቀበለ ያንጸባርቃል። ታዲያ ተዋናይ ጥሩ በተጫወተ ሸራውን ማመስገን ወይም ተዋናይ ባበላሼ መውቀስ ሞኝነት። እንዲያውም ሁሉ ሰው በገዛ አስተሳሰቡና ድርጊቱ የግሉንም ሆነ የማህበረሰቡን ህይወት ላሻሻለ ወይም ላበላሼ ጊዜን መመረቅና መርገም በጨው ደንደስ በርበሬት ወደስ ወይም አይጥ በበላ ዳዋ ተመታ ከሚሉ አባባሎች አይረቅም። ሰው በማመካኘት የሚኖር ፍጡር ነው። አዳም የዕፀ በለስ ፍሬ በሔዋን ሲሰጠው ተቀብሎ መብላቱ ቀድሞውኑ የመብላት ፍላጎት ስለነበረው እንጂ እሷ ተሰቅላ ብትሞት እንደማይሰቀል ሁሉ ብላ ስላለችው ብቻ ይበላ? ግን መብላት ፈልጌ በላው ላለማለት በሔዋን ልክክ። ሔዋን ደግሞ ባጠገቧ ሰው አልነበረምና ምናልባት አንዳችን አጠገቧ ብንኖር ታላክክብን ነበር። እባብን ከሰሰቻት። እባብ በምን ቋንቋ ይሆን ያታለለቻት? እንደው ስህተቷን ላለመቀበል ስትል እባብን መኮንን ግዷ ሆነ። ለነገሩ ግን ራሴን በአዳም ቦታ አድርጌ ስመለከተው አትብላ ተብያለሁና ከሔዋን ጋር በስውር ተመካክሬ እሷም እምቢ ብትለኝ ተደብቄ የዚያን ክፉና ደጉን የምታሳውቀውን ዛፍሬ አንዷን ሳይሆን ዛፉ ላይ ያለውን ሁሉ እስከ ልጣጩ በበላሁት ነበር ግን እግዚአብሔር ሲጠይቀኝ እንደ ዘመናችን ሰው ጊዜ ጉድ ሰራኝ ብለው ምንኛ በሳቀ የሰው ልጅ የሚገጥመው እውነታ ሁሉ ጊዜን በዋቢነት ሲያነሳና ሲጠል መኖሩ እጅግ ይገርመኛል የበላዩን የበታች፣ የበታቹን የበላይ፣ ሀያሉን ደካማ፣ ደካማውን ሀያል፣ ባለጸጋውን ድሃ፣ ድሃውን ባለጸጋ፣ ባላጣውን ባልንጀራ፣ ባልንጀራውን ባላንጣ፣ ፍቅረኛውን ደመኛ፣ ደመኛን ፍቅረኛ የሚያደርግ ጊዜ መሆኑን በፍልስፍናና በሥነ ጽሑፍ ሥራዎቻቸው ለማመላከት የሞከሩ ብዙ ናቸው። የመጽሐፍ ቅዱስ መክብብ ለሁሉም ጊዜ አለው ሲል በከፊል የማልቀበለውንም ማስተሳሰብ ሲያሳይ የሞከረ ይመስለኛል እርግጥ ነው። ጊዜ ከተፈጥሮ ጋር ምስጢራዊ በሆኑና በየጊዜውም ሳይንስና ቴክኖሎጂ በሚፈታው ሕግ የተቆራኘ ነውና አበቦዎች በጊዜያቸው ይፈነዳሉ፣ በጊዜያቸውም ይረግፋሉ። ደመናዎች ጊዜያቸውን ጠብቀው ይዳምናሉ፣ በጊዜያቸውም ይጠፋሉ። ወንዞችም ለመሙላትና ለመጉደል የራሳቸው ጊዜ አላቸው። በሰዎችም ዘንድ ሴት የምትጸንስበት ወርሃዊ ጊዜ አላት። የተጸነሰው የሚወለድበት፣ የሚጎረምስበት የሚጎለምስበትና የሚያረጅበት አማካይ ጊዜ ሊታወቅ ይችል ይሆናል። ግን ጊዜ እንደ ዛር ከሰው አናት ሰፍሮ ግለሰብም ፈሪ፣ ደፋር፣ ውሸታም፣ ሐቀኛ፣ ጭምት ወይም አፈኛ አያደርገውም። ብዙ ጊዜ ሰዎች ከአንደበታቸው የማይለዩት ፈላስፋው መክብብ ለመሳቅ ጊዜ አለው፣ ለማልቀስ ጊዜ አለው፣ ለማጥፋት ጊዜ አለው፣ ለመጠበቅም ጊዜ አለው፣ ለጦርነት ጊዜ አለው፣ ለሰላልምም ጊዜ አለው ሲል ጊዜ እያንዳንዲቱን የሰው ልጅ ድርጊት የሚወስን ነገር ኃይል አድርጎ ሊያቀርበው መሞከሩ ይሆን? እንዲያ ከሆነ ልቀበለው ይቸግረኛል። የሰው ልጅ ፍላጎት ካለው ጊዜ በጀርባዋ አዝላ የፈለገበት ልታደርሰው ዝግጁ ናት። ለጦርነትም ሆነ ለሰላም፣ ለእድገትም ሆነ ለውድቀት፣ ለብልጽግናም ሆነ ለድኅነት፣ ለማፍረስም ሆነ ለመገንባት፣ ከአሁኗ ቅጽበት ጀምሮ ጊዜ ዝግጁ ናት። መርጦ ማድረግ ነው የሰው ልጅ ድርሻ። የአቴና ሰዎች ለሶቅራጥስ የመርዝ ዋንጫ ሲያቀርቡለት ወይዘሮ ጊዜ ወደ ጆሮ ተጠግታ ሶቅራጥስ ሆይ አሁን የመሞቻ ሰዓት መሆኑን በትሕትና ላረዳህ እፈልጋለሁ አላለችው። ሰዎች ናቸው በዚያ ቅጽበት መሞት እንዳለበት የወሰኑት። የሙሶለኒ ጦር ኢትዮጵያን ሲወር ጊዜ በመሰሪ አቃቢት ተመስላ ሞሰለኒ ሆይ ጦር አምስት ዓመት ብቻ ይበቀዋልና እንዲሸነፍ ፈርጃለሁ ስትል በጆሮ አላንሾካሾከችም። የሰው ልጅ ከአህያይቱ ዘመን ጀርባ ላይ ተፈናጡ በገዛ ተውኔቱ ለማልቀሱም ሆነ ለመሳቁ አይ ዘመን ሲል ይሰማል። ስማቸውን ለማንሳት አልፈልግም። ከአንድ አዛውንት የሩቅ ዘመዴ ጋር ከቤታቸው ተቀምጠን ቡና እየጠጣን የወቅቱን የኢትዮጵያ ሁኔታ 1985 አንስተን እንጨዋወታለን። በተፈጥሯቸው ከሚጥማቸው የማይጥማቸው የሚበዛ አይነት ሰው ስለሆኑ የሚኮንኑት ነገር በርካታ ነው። አይ ዘመን የማያሳየው የለም እንደው እንደክማለን እንጂ ሁሉንም የሚያደርገው ዘመን ነው ጊዜ አሉኝ። ያብራሩልኝ፣ አልኳቸው። መንግሥቱ ኃይለማርያምን መሪ ያደረገው ጊዜ የጣለውም ጊዜ ነው ገባህ? የነኝህንም እናያለን። መንግሥቱ መንግሥቱ ጊዜ ጣለው ተብሎ ቢተው ኖሮ በድድ ሲገዛ ይኖር ነበር። በዚህ ጊዜ እንዲወገድ ያደረገው በድርጊቱ የተከፋው የሕዝብ እንቅስቃሴ ነው የእነኝህንም የወደፊት እድል የሚወሰነው እነሱም እኛ የተሳፈርንበት ጊዜ ሳይሆን ድርጊታቸው ነው አልኳቸው። ወግድ በቃ፣ ከዘራ ሳይተርፈኝ ተለያየን። አንዳንዴ ደግሞ የእድሜ ኩየቼ ከሆኑ ጓደኞቼ ጋር እንደ ዋዛ በተጀመረ ርዕስ ላይ እንነታረካለን። ሀገር ማለት ሕዝብ እንደሆነ እንደ ኤሌክትሪክ በሚነዘር ንግግር ቢነገራቸው የማይሰማቸው ከመካከላችን ነበሩ። ኢትዮጵያ አትነጣጠልም አትከፋፈልም ሲሉ ይጩኋሉ። የኢትዮጵያ ሕዝብ በገዛ ፈቃዱ ሳይነጣጠልና ሳይከፋፈል የመኖር መብቱ ይጠበቅለት እላለሁ። እነርሱ ነርሱ ካርታ ይቅደም ሲሉኝ እኔ ሰው ይቅደም ስላቸው ከክርክራችን ቅርንጫፍ አበዛና መቋጫው ጠፋ። ወደድክም ጠላህም ይቻ አልፋ አንዲት ኢትዮጵያ ታፍራና ተከብራ ትኖራለች የሚል መደምደም ያመጣው አንደኛው ጊዜ ሁሌ አለ። እኛ ከዚህ አስተሳሰባችን ጋር አልፈን ከሁሉም በላይ ሰውንና የሰውን ፍላጎት የሚያስቀደም የአጎል ሐሳብ ግትርነት ዘመን አምላኪነት በሽታ ያልተጠናወተው ትውልድ ስፍራችንን ይዞ በመግባባት፣ በመተማመን፣ በእኩልነት፣ በነጻነት ላይ የተመሠረተች በካርታዋ ሳይሆን በሕዝቦቿ የምትታወቅ አንዲት ኢትዮጵያን እንዲፈጠር ምኞቴ ነው እላችኋለሁ። እነኝህ ብቻ አይደሉም የገጠሙኝ ብዙ ናቸው። በታክሲ ሾፌርነት ሥራ ላይ ተሰማርተው ያሉ አንድ የቀድሞ ጦር ባለማዕረግ ሌላው ዘመን አምላኪ ነበሩ። ንብረትነቱ የራሳቸው የሆነ ውይይት ነበር የሚነዱት። ከጎናቸው ተቀምጬ የ85 ሳንቲም ጉዞዬን ስገፋ አነሳሱን የማላስታውሰው ጨዋታ ጀመረ። በጦር ሰራዊት ውስጥ በነበሩ ጊዜ ያኗኗራቸው፣ የጦሩ አባላት ሥነ ሥርዓትና ለበላይ የነበራቸውን ታዛዥነት፣ ሌሎችም ገጠመኞቻቸውን ሲያጫውቱ ይቆዩ ይውለ አሉ መሪያቸውን እየዘወሩ ዛሬ ደግሞ መቼስ ለማስተዛዘን ንግግራቸውን ያዝ ለቀቅ ያደርጉታል። ዘመን የማያሳየው የለም። ዛሬ ይችን ታክሲ ለምን ዘመንን ይኮንናሉ? ዘመን ነዋ አድራጊ ፈጣሪ። አልስማማም፣ ይሄ ለውጥ ያመጣው ሰው እንጂ ዘመን አይደለም። ገላመጡኝ። ይበልጥ ብንነጋገር እንደምንካረር ስለታየኝ በጸጥታ የቀረኝ መንገድ ገፋሁት። ለአንዳንዶቹ ዘመን ወይም ጊዜ በጣም ግዙፍ ጸጉሩና ጢሙ በጣም ረዝሞ ሀጫ በረዶ የመሰለ ሽማግሌ ይመስላቸዋል። ግን ዘመን ያለ ሰው ሌጣ አህያ ነው። በዘመን የምንጓዝኛንን እንጂ ዘመን እኛን አይጋብልበንም። የተለያዩ የፖለቲካ፣ የባህል፣ የኢኮኖሚና ሌሎች ዘርፎች አስቀድመን የገነባነውን የአስተሳሰብ ሐውልት መናድና ከወቅቱ ሁኔታ ጋር አብረን መራመድ ሲያስፈራን ባለንበት ቆመን አንጀት በሚበላ ቅላጼ አይ ዘመን ብንል እየተንቀሳቀሱ ያሉት ርቀውን ይሄዳሉ እንጂ የምናተርፈው አይኖረንም። እርግጥ ነው ዘመን ወይም ጊዜና ሰው ተነጣጥሎ አይኖሩ ግን ይህ ሲባል ዘመን አምላኪነት አእምሯችንን የፊጥኝ ጠፍሮ ይሰረው ማለት አይደለም። ዘመን በገዛ ራሱ ተአምር እየፈጠረ ሙታንን ሲያስነሳ አላየንም። ለዘመን ትርጉም የሚያሰጠው ድርጊት ነው፣ የሰው ልጅ ድርጊት ሐሳብን በነፃ መግለጽ፣ ከእውነታ ጋር መጋፈጥ፣ በጎውን ማጠናከርና ደካማውን መተቸት፣ በመጨረሻም የድርጊትን ውጤት በጸጋ መቀበል ሲቻል ዘመኑ ነው በሚሉት ዘይቤ ማቀብ በድቅድቅ ጨለማ ውስጥ ከጉም የተሰራን አውሬ ከማደን አይለያይም። ዘመን አህያ ነው፣ የተጫነውን ሁሉ ተሸክሞ ወደፊት ያዘግማል። ለነገ ማረፊያም ሆነ መኩሪያ የሚሆን ተግባር የምናከናውነው እኛ ነን። እውነታ እንደ አጥንት ከጉሮሯችን ሲሰነቀር አይ ዘመን እያለን የማይታይ የማይዳሰስ ጣዖት ማምለካችን የሚቀረው ግን መቼ ይሆን?